ሰብስክራይብ በማድረግ ቤተሰብ ይሁኑ። ምድር ላይ አሉ ነቢዩ ለም አላህ ዘንድ የተወደደ ቦታ እንደ መስጂድ የለም። መስጂድ ነውአላህ ዘንድ የተወደደ ቦታ። ሰዎች ከአላህ ቤት አንደኛው ቤት ላይ አይሰባሰቡም ተሰባስበው ስለሱ የሚማማሩ ከሆነ ስለ ዲናቸው የሚተዋወሱ ከሆነ ኢላ ነዘለት ዓለይሂሙ ሰኪና በእነሱ ላይ ሰኪና ትወርድባቸዋለች። ባሪያዎቼ ኑና ተመልከቱ፣ ዱንያ ላይ ስንትና ስንት ብልጭት ነገር ትችላቸው እኔ ጋ ለመዋደድ እኔ ጋ ለመቃረብ የሚሰሩትን ኑና ተመልከቱ፣ ይላል አላህ። ብስሚላሂ ረሕማኒ ረሒም ላ

እንደነገሩ እንደጠቆሙ መጅተማ ቀውሙን ፊ በይት ሚን ብዩት ላህ የትሉነ ኪታብ ላህ ወየተዳረሱነሁ በይነሁም ኢላ ነዘለት አለይህም ሰኪና። ሰዎች ከአላህ ቤት አንደኛው ቤት ላይ ይሰባሰቡ ተሰባስበው ስለሱ የሚማማሩ ከሆነ ስለ ዲናቸው የሚተዋወሱ ከሆነ ኢላ ነዘለት አለይህም ሰኪና፣ በእነሱ ላይ ሰኪና ትወርድባቸዋለች። መረጋጋት ጥማዕኒና ደስታ ሊገኝ የሚችለው አላህ ጋር ባለን ግንኙነት ነው። አላህን ስንቀርበው ደስታ እናገኛለን። ከአላህ ጋር ስንዋደድ ደስታ ይመጣል። አላህን ስንርቀው ደስታ ከኛ ይርቃል። የነቢዩን ዓለይሂ ሰላት ወሰላም መንገድ አስተምሮ ስንረቅ ደስታ ከኛ ይርቃል። አውሮፓዎቹን ብትመለከቱ ደስታን ለማግኘት የውስጥ እርካታን ለማግኘት የገንዘብ አይነት ኑሯቸው መኪናውን እየቀያየሩ ቤቱን በተለያየ ዲዛይን እየሰሩ ምን እያሉ፣ ግን ደስታ አለ? ደስታ ፍለጋ የከምር አይነት ጠጡ፣ አጡት። ደስታ ፍለጋ ዝሙቱን እንደፈለጉ ተጨማለቁበት፣ አጡት። ከዝሙቱም አልፎ ከባዱ ረሱል ዓለይ ሰላት ወሰላም አጸያፊነቱን የተናገሩትን ግብረ ሰዶምን እንደ አዋጅ ህጋዊ ካልሆነልን ብለው ሰልፍ ወጥተው እርስ በርስ እየተጋቡ ምን እያሉ ወንድ ለወንድ ኢና ሊላሂ ወኢና ኢለይሂ ራጅዑን። በዚህ መልኩ ፈለጉት፣ ደስታ ፍለጋ አጡት። ኋላ የደስታ ምንጭ ወይም ይገኛል ሌሉበት መንገድ ምንድን ነው? የመጨረሻ መፍትሄ የፈለጉት በራሳቸው እጅ የራሳቸውን ህይወት ማጥፋ። ደስታ ፍለጋ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ከተቱ፣ አንገታቸውን አንቀው ህይወታቸው እንዲጠፋ አደረጉ። በስለት ራሳቸውን ወጉ በመሳሪያ ራሳቸውን ገደሉ ምን ፍለጋ ደስታ የለማ አላህ ምን አለ አላ ቢዝክሪላ ተጥመኢኑል ቁሉብ አዋጅ ንቁ አላህም በመውሳት ልቦናዎች ይረጋጋሉ ስለዚህ ውስጣችን ደስታ እንዲመጣ በዱኒያ እንለፋለን እንደክማለን ስራ ወደዚህ ወደዛ እንላለን እንድከ ስራ አላህ በፈለገው መልኩ ስንንቀሳቀስ ዒባዳ ነው ኢስላም ስራን ያበረታታል። ነገር ግን ልክ ለቤተሰባችን ሀጃ ለመቆም ስራ እንደምንንቀሳቀሰው ለዲናችንም ቦታ መስጠት፣ ጊዜ መስጠት፣ ዒልም የምንማርበት የሆነች ጊዜ ማመቻቸት፣ ከመግሪብ እስከ ኢሻ፣ ከኢሻ በኋላ ልንችላል፣ ከሱቢ በኋላ የመሳሰሉትን ጊዜዎችን እንደዚህ የሚረፍት አይነት ጊዜዎችን ደግሞ እንደው ከአላህ ጋር የምንተዋወስበት የምንተዋውቁበት ትልቅ ምንዳ እሚያስገኘውን ነገር ለማግኘት

ማን ቢጨክንብህ ማን ሊጎዳ፣ ወንድሜ ማን ሊጎዳሽ? አላህ እዝነቱ ይመጣል። ሁለት ሶስተኛ፣ ማ አራተኛ ወዘከረሁም ላ ፍይመን ንደ፣ አላህ እርሱ ዘንድ ካሉት መላእክት ዘን ያወሳቸዋል። ባሪያዎቼ ኑና ተመልከቱ፣ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትቼላቸው እኔ ጋ ለመዋደድ እኔ ጋ ለመቃረብ የሚሰሩትን ኑና ተመልከቱ ይላል አላህ። ወፊ ሪዋያ በሌላ ዘገባ

ዚክር ሊያደርግ ዕልም ሊማር ተፍሲር ሊቀራ የነቢዩ ዐለይሂ ሰላም የህይወት ታሪክ ሊማር ለዛ አይደለም የመጣው። ጉዳይ ነበረው ለዛ ጉዳይ ነው መስጊድ የመጣው ሲል አላህ ምን ይላል? እሱም ቢሆን የእኔ መክፊራ ያገኘዋል። ከመልካም የተቀመጠ እድ ለቢስ አይሆንም። ወንድሞች መስጊድ የእድለኞች መገኛ እንጂ የእድ ለቢሶች መገኛ አይደለም። አላህ የመረጣቸው የአላህ ባሪዎች ናቸው። ሰብር አድርገው ተቀምጠው ስለ ዲናቸው ለማወቅ ቁርአን ለመቅራት ዚክር የሚያደርጉበት ከአላህ ጋር የሚነጋገሩበት ትልቁ የተወደደ ቦታ ምድር ላይ አሉ። ነቢዩ ስላ ለም አላህ ዘንድ የተወደደ ቦታ እንደ መስጅድ የለም። መስጂድ ነው አላህ ዘንድ የተወደደ ቦታ። የተጠላው ቦታ የንግድ ቦታ ነው። ለምን ሹ ማታለለው የተለያየ ነገር ስለሚበዛበት። ስለዚህ ኢንሻላህ በዚህ ፕሮግራም ስንቀመጥ የአላህ መክፊራ እንድናገኝ

አንድነታችንን አላህ ያጠናክረን። ወንድማማችነታችንን አላህ ያጠናክረን። ለሱ ብለን ተዋደን ለሱ ብለን ተፋቅረን ነገ የውመል ቂያማ የታሉ ለእኔ ብለው የተዋደዱ ብሎ ከሚጠራቸው ባሮች መካከል አላህ ያድርገን። ጀነት ውስጥ የምንሰባሰብ አላህ ያድርገን። የነቢዩ ዓለይ ሰላት ወሰላም ጎረቤት አላህ ያድርገን። የእሳቸውን ሐውድም የምንጠጣ አላህ ያድርገን። መንገዳቸውን አጥብቀን የምንይዝ አላህ ያድርገን። ከከለከሉት ነገር የምንከለከል አላህ ያድርገን።